ነገር ትበላላችሁ ማለት ነው። አመት አመቱ ድገመኝ። እንግዲህ ያው ገጠር ላይ ምን አለ መሰላችሁ የዘራችሁትን እንድትበሉ ወይም ደግሞ የዘራችሁት እንዲባረክ ይሄ ባሉ ነው። ገለባ ወደ ምህራኖች የሚሄደው ነገር ወይም ይህ ዘንድ ጠይቅ ምን የለም እረሀብ የሚባል ነገር የለም ማለት ነው። ምክንያቱም እሸት ደርሷል ም ይህ ፈልፍለን መብላት አጥንትምርት ያስመሰል ረሀብ፣ ረሃብ ጠፋ። ላሳውሳችሁ አሁን ግን የዘንድሮ ተማሪ ያሉ አይሰጡም፣ አይሰጡም። ካርድ ነው አሉ የሚልኩት። እንደዚህ እኔ አሁን የሆነ ነገር ስትፈልግ መምሬ ወይ አርፍጄ ይሆን ይችላል ወይ የቤት ስራን በስራት ከሌለብኝ ልክ ጥቅምት ላይ ጥቅምት እስከ ህዳር ባለው ወቅት ውስጥ እሸት ይዤለት ይሄዳሉ። ፌስታል ማለት ነውና፣ ከዛ በኋላ እናቴ ዘመዴ ይበሉት። አርፍጄ ብመጣ የቤት ስራ ባልሰራ ምናምን መምህሬ እንዴት ቦነስ እንደሚሰጠኝ ነው የነበርኩ ማቀው ማለት ነውና፣ ያሁን ተማሪዎች ደግሞ ምን እንደሚያደርጉት አቃላች። ዋትስአፕ ላይ ስልክ ቁጥሩን ይፈልጉና እ ካርድ ሁለት መቶ ብር ካርድ ነው አሉ የሚሰጡትና፣ አሁን ላይ እሸት ምናምን የሚወስዱ ሰው የለም እና ጊዜው ተቀያይሯል ማለት ያክል ነው። እሺ። እና እንዴት ናችሁ? በእናታችሁ ደህና ናችሁ? በጣም ናፍቃችሁኛል። ያለው እንግዲህ የገጠር ልጅ መሆን ደስ የሚለው ነገር የምትፈልጉትን ነገር ያማራችሁን ነገር ትበላላችሁ ማለት ነው። አመት አመቱ ድገመኝ እንግዲህ። ያው ገጠር ላይ ምን አለ መሰላችሁ፣ የዘራችሁትን እንድትበሉ ወይም ደግሞ የዘራችሁት እንዲባረክ አመት አመቱ ድገመኝ ለአመት ደግሞ የከርሞ ሰው ይበላይ። ለምን እኛ ሀገር በአመት አንዴ ብቻ ነው እንትን የሚባለው ተዘርቶ የሚወቀው ማለት ነው። ሁለት ሶስት ስለሌለ አሁን ጥቅምት እስከ ህዳር ባለው ጊዜ ውስጥ ይታጨዳል። ከዛም በኋላ እሸት የምናገኘው የዛሬ አመት ነው። ገብቷችኋል? የዛሬ አመት ስለሆነ ልክ እስከ ዛሬ አመት ድረስ በአመቱም አዲስ ነው፣ በአመቱም አዲስ ነው፣ በአመቱም አዲስ ነው ማለት ነው። ስለዚህ እሸት ብዙ ጊዜ ብናገኝ ደስ ይለናል፣ ግን አናገኘውም። በፍቅር ነው የምንጠብቀው። ይህንን እንቀቅለዋለን ከፈለግን ባቂላው ልክ እንደፍሌ እንዴት እንደሚጥብ። አተሩን ደግሞ እንድሽዱሽ ይባላል የአተሩ ማለት ነው። ሰው እንዴት እንደሚጥም አቁታላችሁ። የከተማ ያላቸው ሰዎች ደግሞ እንደዚህ ዘንቦ ዘንቦ ወጥ ያለ አሁን ላይ ገበያ ላይ ቀርቧል ማለት ነው። ድሮ ግን የለም። እንደዚህ 20 ብር 30 ብር እንደዚህ አድርገው ይሸጣሉ ማለት ነው። ተፈልፍሎ ደግሞ እንደገና አምሳ ብር መቶ ሀያ ብር ነገሩ ባቂላ በጣም ተወዳ። ስለዚህ ሽሮ ምናምን እንዳታስቡ ሽሮ ከጠር በኋላ እንዳታስቡ፣ በእኔ ይሁንባችሁ። ይሄ ሲመረት ይሄ ሲመረት እኔ ስለምሸጥ ቢያንስ ከሶስት ኩንታል በላይ ከወጣው ስለምሸጥ ሽሮ ፈላጊዎች ካላችሁ አሁን ላይ መቶ ሰማንያ ብር ሆኗል። በመቶ ብር የሚገዛ ሰው ካለ ኮመንት ላይ ጻፉልኝ እኔ ቀጠር በኋላ ነው የነገርኳችሁ። ይሄን ነገር የነገርኳችሁ ቀጠር በኋላ ነው፣ ምክንያቱም ይሄ ሁሉ ሁሉ እኔ ምንም ስለማይሰራልኝ ሸጥላችኋለሁ። ከ20 ኪሎ ጀምራችሁ ማዘዝ ትችላላችሁ ማለት ነው። ውዳችኋለሁ፣ ውዶችዬ፣ አመሰግናለሁ ስለምትከታተሉኝ። የእምቡጥ የእሸት ፍቅር ያለባችሁ ሰዎች ምን አድርጉኝ፣ ላይክ አድርጉበት። የምር የምር እሸት እሸትና ቆንጆ አይታላችሁ እንደሚባለው ምን ቆንጆ ብትሆን ቆንጆ ከሆነች አታሳልፏትም ወይ፣ ሰላም ነው ወይ፣ እንዴት ነሽ ወይ የሆነ ነገር መላ ፈልጋችሁ ታወራላችሁ፣ ታውቃላችሁ። አረ ስለዚህ ይህንንም አሁን የከተማ ሰው መቶ ቢያልፍ አልፎም ቢያንስ አንድ እግር እንኳን እንደዚህ አድርጎ ሰብሮ ይበላል። እየፈራ ማለት ነው። የሰው ንብረት እንደሆነ ያውቃል፣ ግን ስለሚወድ ምን ያደርጋል? ሰብሮ ይሄዳል ማለት ነው። ሰብሮ ይበላል። የገጠር ሰው ምንም አይላችሁም፣ እንዳትጨነቁ። መኪና ላይ እንደዚህ ስታልፉ ስታዩ ጉረዱና ሁለት ሶስት እግር ይዛችሁ ይዱሽ። በእኔ ምርጫ ምንም እንዳታስቡ ላችሁ። የቻናል ቤተሰቦች ሰላም ለእናንተ ሆ፣ እንደምናላችሁ። እስኪ ዛሬ እሸት እንብላ። ያው እንግዲህ ጥቅምት ነው እሸታችን ደርሷል ማለት ነው። እስኪ እንተከተሉኝ ሸግዬ ሸግባኑ እና እንግዲህ ተመልካቾች የሆነ ተሳሳይ ተሳስተው ነበረ። አንድ ወር ባልሞላው ጊዜ ውስጥ ለመብል ደርሷል ማለት ነው። እንግዲህ እንደምታቆት ከሆነ እሸትና ቆንጆ እንደማይሳለፍ አጋል አትሳረ። እንግዲህ የጠራኝ ከዚህ በኋላ ምን የለም፣ እርሃብ የሚባል ነገር የለም ማለት ነው። ምክንያቱም እሸት ደርሷል። ሰው ይሄንን ፈልፍለን መብላት እንችላለን። የቡና ቁርስ ማድረግ እንችላለን። ባቂላና አተር ነው እና አተሮቹን ደግሞ እንደዚህ እንነቅላቸዋለን ማለት ነው። እና እንዴት ናችሁ? እሸት ምናምን ያማራችሁ ሰዎች ካላችሁ ነው ብሎ እህል ምናምን እንዳታደቁ፣ ቀስ ቀስ ብላችሁ ብዙ ሺ አይበቃውም ሞየር ይህ ምናምን ማርቀቅ የለም ምክንያት ሲያሳዝነ ሳ ት በነገራችን ላይ ስለ እሸት ካነሳችሁ አይቀርም ድሮ ተማሪ ያላችሁ ተማሪ ያላችሁ ወይም ተማሪ ያላችሁ በፊት ላይ ማለት ነው። እንደዚህ እዘነቡት እዘነቡት እዘነቡትና ምን እንደማደርግ ታውቃላችሁ። ለመምህራኖች ይሄው የሚሄደውስ ነገር ወይም ራሱ በቁመት ከዚህ ጋር ጀምሮ ነው።